ማርያምን ነው ምላችሁ። አንጀቴን ነው የበላችኝ። በቃ መሆነ ሁሉ ነው ግራ አይገባኝ። እና እናትየው ክፉ አስብ አይደለም ቤተሰብ እንግዲህ አይታችኋል። ሩታ ዛሬ በሚገርም ሁኔታ በእናቷና በእህቷ ፕራንክ ተደርጋለች። አብዛኛዎቻችሁ ኮሜንታችሁን አይቻለሁ። በጣም እያለቀሳችሁ በጣም ከፍቷችሁ ስጽፉ ነበር። ኮሜንታችሁን አንብቤዋለሁ ገብቼ ማለት ነው። እና አዎ እኔም እንደ እናንተ በጣም ነው ሆዴ ባሰኝ። በጣም ነው የከፋኝ። ምን አስቀይሜያችሁ ነው? ምን ክፉ ተናግሬ ነው? ልጅ ነኝ ምናምን ስትል በቃ በጣም ነው አንጀቴን የበላችኝ። ለምን መሰላችሁ? እቺ ልጅ በጣም ብዙ ነገር ይደርሶባታል። በጣም ብዙ ነገር ብዙ ነገር አብርሃም አድርሶባታል ከነ ጓደኞቹ ከነ ቡችላዎቹ ማለት ነው። እና ይሄን ሁሉ ጉድ ደግሞ ቤተሰብ ደግሞ ከዚህ በኋላ አንቺ መሄድ አለብሽ መውጣት አለብሽ እዛው አዲስ አበባ ሄደሽ ሙድ አለብሽ ስል እኔ ማርያም ድንግጥ ነው ያልኩት። ፕራንክ መሆኑ ግን ደስ አለኛው በስቻ አለቀሰች። በጣም ነው ያሳዘነችኝ። እባካችሁን ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። በእናታችሁ ይያቻሉ። እናታችሁ የምትወዱ ካላችሁ በደንብ አድርጋችሁ ይሄን ቪዲዮ ላይክ አድርጉልኝ። ግን ሁላችሁም እናታችሁም ትወዳላችሁ። ችግሩ እና ቤተሰብ ሁላችሁም ናቸው ያዘናችሁት። እሷ እንደዚህ ስታለቅስ እንደዚህ ስትሆን እኔ ማርያምን ነው ምላችሁ። አንጀቴን ነው የበላችኝ። በቃ መሆኑ ሁሉ ነገር አይገባኝ። እና እናትየው ክፉ አስብ አይደለም እህቷም ክፉ አስቦ አይደለም እባካችሁን አንዳንድ ሰዎች እናትዮንም እህትዮንም እየጻፋችሁ ነው ክፉ ናችሁ እንዴት እንዲታደረጋላችሁ ምናምን እያላችሁ ኮሜንት እየጻፋችሁ ነው ያሉት ያው ብድራቸውን የመለሱት እንደዚ እንደዚህ አይነት በአሁኑ ሰዓት እንደዚህ አይነት ፕራንክ ባይሰሯት ጥሩ ነበረ ለምን እሷ በአሁኑ ሰዓት የከፋት ሰዓት ነው ያለችው አሁን በአሁኑ ሰዓት ደስተኛ ያልሆነችበት ሰዓት ነው ታውቃላችሁ ምን እየተካሄደ እንደሆነ እሷ ላይ እኔ አንዳንዴ ማርያምን ሩታ አንዳንዴ ታናደኛለች። አንዳንዴ ለምን ነው ታም ታናደኝ? ታውቃላችሁ ማንም ሲጠራት ተነስታ የምትሄደው ነገር እንዴ፣ እራሷ ሆዶ ገጧ ለምንድን ነው የምትሄድላቸው? ማንም ሲጠራት አብሶ፣ አብርሃም ጠርቷት፣ ማርያምን ነው የምላቸው። አብርሃም ጠርቷት ስትሄድለት በጣም ነው የምናደደው። ለምን እንደምናደድ ታውቃላችሁ? ቀን ከዛችኛው ጋር ሲላላጡ ብሎ ደሞ ማታ ላይ መቶ ከሷ ጋር ቪዲዮ ይሰራል እኔ እኔ ሩታ ራሱ ከእሷ ጋር ቪዲዮ ሰርቶ ተላልጦ ሲመጣ እሷ የምትቀበለው ነገር ነው የሚያናደኝ። በቃ እሷ የምትቀበለው ነገር አብረሽ፣ ማለት ጥሩ ስራ እየሰራ አይደለም። አብረሽ ከሩታ ጋር መታረቅም ሆነ አብሮ መኖርም አይፈልግም። ፍላጎት ያለው አይመስለኝም። በአሁን አሁን ማለት ነው። ለምን ችል በጣም እያፈላች ስለሆነ ማለት ነው። ቸርቤን የምትባለው ሴትዮ በጣም እያፈላች ነው ያለችው። በም ያለ ምክንያት ያለ አግባብ ያለ ምን ቤቱ እየሄደች ቤተሰብ ቤቱ እየሄደች ሰው በየቀኑ ሰው ቤት ይሄዳል። ጎረምሳ ቤት ምን ሊሰራ ነው የምትሄደው? ባለትዳር ቤት ምን ሊሰራ ነው የምትሄደው? በአሁኑ ሰዓት አብረሽ ብቻ ለምን ትሄዳለች? እሺ፣ አብርሃም ደግሞ አርፈህ መቀመጥ ሲገባ፣ መውለጇ ጊዜ ደርሷል። አርፈህ መቀመጥ ሲገባ ተነስተህ አዲስ አበባ ሄድክ። ይኸው እሷም ተከትላ አዲስ በቃ አዲስ አበባ ከአዲስ አበባ ገቡ ሁለቱም አብረው ተያይዘው ማለት ነው። ይሄ ሁሉ ምን እያ እየተነጋገሩ ነው እንደዚህ የሚያደርጉት ግን ሩታ ይሄን ነገር ልትረዳ አልቻለችም። ምንም አላቀም ብቻ ቤተሰብ እኔ አንጀቴ ቅጥል ልብዬ ልሞት ነው ማርያምን ነው የምላቸው። እና ይሄ ነገር እየተሰራባት ቤተሰብ ደግሞ ይሄን ብራንክ ደግሞ ሲሰሩባት በጣም ነው አንጀቴ ነው የበላቸው። ምን አርጌ ነው ምን አጥፍቼ ነው ምን አስቀይ ሜያችሁ ነው ሳላቅም ተናግሬው ምናም በቃ የሆነ በቃ አላቅም ብቻ ምን የሆነ በቃ ቤተሰብ ያልሆነ ቤት ውስጥ ቁጭ ያለች ነው የመሰለኝ ያውም ያውም እናት ነች እንግዲህ አይታችኋል እናቷ የከፋት ቀን ያለቀሰችበት ቀን እናት ነች የተቀበለችው ያ ሁሉ ነገር ተፈጥሮ ከእናቷ ጋር ያ ሁሉ ነገር ያ ሁሉ ግርግር ተፈጥሮ እንደዛ መሆኗ እናት እናት ነች አጨክንም እናቷ ጋር ነው ያረፈችው ያው አብርሃም እንትን ቢላትም ማለት ነው እና አብርሃም ከሩታ ጋር መሆን የሚፈልግ አይመስለኝም። ሳስቦ ሳስቦ እንዲሁ ለአፉ ሰው ምን ይለኛል እንዳይል ብቻ ነው የሚናገረው። እኔ ልምጠና ብሬሽሉን ዛሬ አብረንን የሚለው ሁሉ ነገሩ አውቆ ሰው አፉ ውስጥ እንዳይገባ የሚያደርገው ነገር ነው። በጣም የሚደብር ነገር ነው እያደረገ ያለው ማለት ነው እና እኔ እንጃ ቤተሰብ፣ እኔ ሳስቦ ሳስቦ አብርሃም የሆነ በቃ በሁለት ሚስት ታጅቦ መቀመጥ የሚፈልግ ወንድ ይመስለኛል። አማላይ ነኝ ብሏል እኮ አይ፣ አማላይ አንተም ብሎ አማላይ። በጣም ያሳዝናል። አማላይነት በዚህ ደረጃ ከሆነማ ለምን ጥንግ ብሎ አይቀርም? እና ሩታ፣ የኔ ፍቅር፣ የኔ አልቃሻ፣ የኔ ውድ፣ የኔ ማር እግዚአብሔር በሰላም ሚገላግልሽ ነው ምለው። ክፉንም ደጉንም ሁሉንም አይተሻልከው ሁሉም ሰው ይሄ እርግዝና ብዙ ነገር አሳይቶሻል። መከፋትንም ደስታንም ሁሉን ነገር አይተሽበታል። እውነት ወልደሽ የሰላም የደስታ እንዲሆንልሽ ነው የምንመኝልሽ እውነት በቃ አሳዝነሽኛል ዛሬ ደግሞ በጣም በጣም በጣም ማርያም ምን ነው የምላቸው አንጀቴን ነው የበላችኝ በቃ መን ቪዲዮን ሳይሆን ማርያም መጨረሱ ሉ እንትን ያለኝ በቃ ያቃተኝ ማለት ነው አነጋገሯ ድምጿ እንዲት እንደተቀየረ ለቅሷ እውነት እኔ ከፋኝ በጣም ዛሬ አስከፉኝ ማዘር ማዘር ዛሬ አስከፍተውኛል ተከፍጃለሁ ዛሬ የኔ እናት የኔ ማር አይዞሽ ሩት ታዬ፣ እኔ ፍቅር፣ መጀመሪያ ከእናትሽ ጋር ከእህትሽ ጋር መሆንሽ ለኔ በጣም እጅግ ደስታ ነው። በቃ አንቺ ብቻ ጤና ሁኝልን፣ ደህና ሁኝልን፣ በሰላም ተገላገይ እንጂ አብርሽና ሄርሜላ እንግዲህ በአፍጺማቸው ይዘቀዘቃሉ። እሷ እንግዲህ ወንድ ላጤ ቤት ላይ መሄድ በጣም ትወዳለች። አፍልተዋለች፣ በጣም ፈልቶባታል በጣም እንግዲህ እንደፈላባት እንግዲህ አብርሃም ነው የሚያበርደው እንግዲህ ማንም የሚያብርድ አይችልም በተረፈ ቤተሰብ ቪዲዮ ቪዲዮ ላይክ ሼር ሰብስክራይብ አድርጎ ወዳችኋለሁ ቻው ቻው ባይ ባይ ደግሞ ጠፋው አይደለ ትናንትና እነዛ በቀደም የለውም ነበረ ባይ በነብሩኬ ተፈሳጥቼ ቪዲዮ መስራት ሁሉ አስጠርቶኝ ነበር